ሰላም ሰላም ወደ አድማጮቻችን ይህ ያስፖርት ነው። ወደ አድማጮቻችን ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በተለይ ምናተኩረው ቸልሲ በተንደርላንዱ ሽንፈት የጨዋታውን በኋላ ያሉትን ሁኔታዎች አቅርበን ነበር። ታዲያ አሁን ጠለቅ ብለን እስኪ የቸልሲ ያለፉት ጨዋታዎች ላይ ምን ችግሮች ነበሩ የሚለው እና ያለ ታዲያ ኤንዞ ማሬስካ ትክክለኛው ሰው ናቸው ብዬ አምናለሁ፣ ይህንም ቡድን መልሰው ወደ ምርጥ ብቃቱ ለመመለስ። ነገር ግን አሁንም ቢሆን ከቸልሲ ኃላፊዎች ዘንድ መስተካከል የሚጠበቅባቸው ነጥቦች እንዳሉ መታየት ይጠበቅበታል። ታዲያ እነዚህ ችግሮች ምን ነበሩ የሚለውን የምናቅም አቀርብላቸው ይሆናል። ወደ አድማቻችን ቸልሲ ሰንደርላንድን በገጠምበት የስታንፎርድ ብሪጅ ጨዋታ ላይ አይታችሁ ከሆነ በፖሴሽኑ ረገድ 68 በመቶ ፖሴሽን ይዟል። 32 ደግሞ ሰንደርላንዶች ይዘዋል። ሹት ያደረጉት ቸልሲ ኦን ታርጌት ያደረገ ሰባት ነው ከ16 ሹት፣ በሰንደርላንድ በኩል ካስሩ አራቱ ናቸው። በአጠቃላይ ቸልሲ 563 ጊዜ ተቀባብሏል፣ ሰንደርላንድ 221 ጊዜ። ነገር ግን አሁን እዚህ ጋር ትልቁ ልዩነት የፈጠረው ኤክስፔክትድ ጎል ነው። ወደ አድማቻችን ኤክስፔክትድ ጎል በምትበበት ጊዜ የቸልሲ ዜሮ 1977 ሲሆን የሰንደርላንድ አንድ ነጥብ አንድ ስድስት ነው። ምን ያክል ሰንደርላንድ የተሻለ እንደሆነ በዚህ በኩል ይታያል። ይህ ብቻ አይደለም። ቸልሲ እንደ ቡድን በተለይ በአማካኝና በተከላካዩ መስመር ላይ የሰንደርላንድ ቡድን ኃላፊነታቸውን ወስደው ብልጫ ወስደውበታል ማለት ይቻላል። በተለይ ግራኒት ዣካ አማካኝ መስመሩን ተከላካይ መስመሩ ላይ ደግሞ ዳኒኤል ባላርድ ኃላፊነት ወስዶ በሚገባ ቸልሲን አስቸግሮ ነበር። ታዲያ ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ የሰጡት አስተት አንዱ ይህንን ነው። በዚህ ፕሪሚየር ሊግ ውስጥ የተሳካና ውጤታማ ለመሆን ካስፈለገ አንደኛ የጁሮ ሞራዎችን የሚሻሙቅ ማዘና ኮርናዎችን መልሶ ማጥቃቶችን በሚገባ መከላከል ግድ ይላል ታዲያ ወደ ደሞቻችን የሁለተኛው ጎል ቻሎባህና ቶሲን አድራቢዮ ያሳዩት ድንቅ የሆነ ሳይሆን በጣም ደካማ የመከላከል ቅርጽ ሁለቱን ሰዎች በቸልሲ ቤት እንግዲህ ብዙዎቻችሁ እንደምታስቡት መቼም የማንም የቸልሲ ደጋፊ ምርጥ አስራ አንዱን አሳውቅ ቢባል ሊመርጣቸው የሚችሉት የማልተከላከል ተከላከል አንደኛው ሌቪ ኮልዊል ወይም አቼምፖንግ ሌቪ ኮልዊል እና አቼምፖንግ ያለበለዚያ ሌቪ ኮልዊል እና ሌላኛው ተጫዋቸው የሆነው ፎፋና ነበሩ አይደል ታዲያ በክረ ቱ የቸልሲ ኃላፊዎች የቸልሲ ቡድን ጠቅላላ ተከላካይ እንዲፈርም ይፈልጉ ነበር። ያንን ባለማድረጉ ቸልሲ አሁን ዋጋ እየከፈለ ነው ወይስ ምንድን ያጋጠመው ብለን በምናይበት ጊዜ የተከላካይ መስመሩ ልምድ ማጣት ነው። እንግዲህ ልምድ ደግሞ በእንግሊዝ ፕሪሚየር ሊግ ላይ በጣም ወሳኙና ትልቁ ምዕራፍ ነው። ታዲያ በአጠቃላይ ቸልሲ በዘንድሮ ውድድር ዓመት ባሳያቸው እንግዲህ ባለፉት ዘጠኝ ጨዋታዎችን ተከትሎ የውጤት ሁኔታውን በምናይበት ጊዜ ቸልሲ ዘጠነኛ ደረጃ ላይ ይገኛል። በዘጠኝ ጨዋታዎች አስራ አራት ነጥቦችን ሰብስቦ ይህ ማለት ቸልሲ ከዘጠኙ ጨዋታዎች አራቱን አሸንፎ፣ ሁለቱን አቻወጦ፣ ሶስቱን ተሸንፏል። እነዚህ ሶስት ጨዋታዎች ከነማነብ ጋር ነበሩ ብትሉ የማንቸስተር ሲቲ ሶስቱን ጨዋታዎች በምንጠቅስበት ጊዜ በጣም መነሳት የሚጠበቅባቸው ነጥብ የሚመስለኝ የብራይተኑ እና የዩናይትዱ ጨዋታ አትሊስት ቸልሲ በቀይ ካርድ የወጣበት ነበር። የሰንደርላንዱ ጨዋታ ግን ተቀባይነት ያልነበረው የሜዳ ላይ ሽንፈት ነው። ያም እንግዲህ ወሳኝ ሆኖ መነሳት የሚጠበቅበት ነጥብ ነው። አሁን ቸልሲ ባለፉት ጨዋታዎች በሽንፈቶቹ እና በድሎቹ ውስጥ የተሸፈኑ የነበሩ ሁኔታዎች ተጋልጠው ወጥተዋል። እነዛን የምናቀርብላቸው ይሆናል ወደ ድማቻችን እያየ ስፖርት ነው የጋ ስፖርትን ላይክ፣ ሸር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ ቸልሲ ምን ነካው? ምንስ ነው ማድረግ የሚጠበቅበት ብላችሁ አስባላችሁ ኮሜንት መስጫ ቦክስ ላይ አስቀምጡ ልኝ አሁን ቸልሲ በእኔ እይታ በተለይ በዚህ ጨዋታ ላይ በሰንደርላንድ ጨዋታ ላይ በእኔ እይታ ቸልሲ እንደ ቡድን የትኛው ክፍል ነው የደከመብህ ካላችሁኝ የማጥቃት ክፍሉ ነው። በጨዋታው ደካማ የነበረው አማካኙና ማጥቃቱ ነው። ተከላካዩ ጥሩ ነበር ብዬ ነው ማሰብ ነገር ግን በጨዋታው መጠናቀቅ ላይ የሰሩት ስህተት ደግሞ የተከላካዩ ኃላፊነት ለመውሰድ ማለትም ቸልሲ አቻ መውጣት የሚችለውን እድል ያከሸፉበት ተከላካዩ ነው። ማሸነፍ እንዲችል ደግሞ ማድረግ የሚችሉት ማጥቂያ አጥቂዎቹ ደግሞ ጎሎችን ማስቆጠር አልቻሉም። ይህ ስብስብ ታዲያ ብዙ ነገሮችን መማር፣ ብዙ ነገሮችን ማስተካከል ይጠበቅበታል። አንደኛ የእድሜ ችግር ነው። የእድሜ ችግር ብለን አንስተን ግን በተከላካይ ረገድ ስህተቱን የሰሩት በቸልሲ ቡድን ውስጥ ሲኒየር ተጫዋቾች ናቸው። ቶሲን ነው አንደኛው። እንግዲህ አጎ ቶሲን በጣም አሳዛኝ የሆነ የአንድ ላንድ ግንኙነት ነው። እንግዲህ እንዴት አድርጎ ኳሱን ለማስጣል ሙከራ እያደ ያደረገ ማስጣል አልቻለም። ቻሎባ ተደርቦ ሌላ ጥፋት ጀምስ ሌላኛውን ተጫዋች ሲዘጋ ኳሱን ያስጥሏል በማለት ይሁን ቻሎባ ዛ ላይ ክፍተት እንደነበር አይተናል። ታዲያ በአጠቃላይ እንደ ቡድን ቸልሲ ምንድን ነው ብለን በአጠቃላይ እንደ ቡድን ስናየው ቸልሲ እንግዲህ የሊቨርፑሉ ድል አንደኛ ማለት በሁለት ሂደቶች መካከል ያለ ቡድንን አድርጎታል። ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ ሁለት በእጃቸው እያሳዩ ማለት ነው ከፍ እንላለን፣ አንዴ አንዴ ደግሞ በጣም ዝቅ እንላለን። ቡድን በዛ አይነት መልክ አይሰራም። ቡድን መካከለኛ መሆን ይጠበቅበታል። ያለን ጥንካሬም ያለን ደካማ ጎን በሁለቱ አቅም መጫወት ይጠበቅበታል። ቸልሲ በዚህ ጨዋታ ላይ ነጥብ ማጣል ቢያንስ አንድ ነጥብን ይዞ መውጣት ይችል ነበር ብዬ አስባለሁ። ያንን ማድረግ ራሱ በቂ ነው ማለት እግር ኳስ አንዳንዴ ሁሌም ሁሉን ጨዋታ ታሸንፋለ ማለት ስላል ሆነ አንዳንድ ጨዋታዎች ላይ አቻ ውጤትንም ተቀብሎ መሄድ አለመሸነፍን መፈለግ በጣም አስፈላጊ ነው። ታዲያ ቸልሲ በዘንድሮ ውድድር ዓመት በሎ ብሎክ የሚጫወቱ ቡድኖች በሚገባ ፈትነውታል። በሎ ብሎክ እና ማን ቡድኖች ናቸው የተጫወቱ ብለን ካየን ፓላስ፣ ብሬንፎርድ፣ ብራይተን እና ሰንደርላንድ ናቸው አይደለም በብሬንፎርድ እና በብራይተን እንዲሁም ደግሞ በፓላስ ጨዋታ ላይ ሁለት ነጥብ ብቻ ነው መሰብሰብ የቻሉ። ታዲያ ሎ ብሎክን እንዴት ብሬክ ማድረግ ይቻላል ተብሎ ሲታሰብ አንደኛው መልሶ ማጥቃትን መጠቀም ነው። ሁለተኛው ትክክለኛ አስር ቁጥር ሚና የሚጫወት ተጫዋች ማምጣት ነው። እንደዚህ አይነት ተጫዋቾች በሚያስፈልጉባቸው አይነት አጫዋቶች ውስጥ ስብስቡን ማጠናከር ነው። እንግዲህ ያንን ውጤታማ ይሆናል ተብሎ ነበር። ውጤታማ ይሆን አይደለም። ታዲያ ቸልሲ እንደዚህ አይነት ጨዋታዎች እና እንደዚህ አይነት ቡድኖች ደግሞ በፕሪሚየር ሊጉ ከፍ ያሉ ፈተናዎችን የሚያደርሱበት ነው። ቸልሲ ኳሱን ለመቆጣጠር ቸልሲን ለማጥቃት የሚመጣ ቡድን ካለ ግን ፒስጂ እና ሊቨርፑል እንዳሸነፈው በሚገባ ማሸነፍ እንደሚችል አሳይቶናል። ታዲያ ኤንዞ ማሬስካ ቡድን አሁን ደግሞ በራሳቸው አይደንቲቲ እንዴት ማሸነፍ እንዳለባቸው ማወቅ ያለባቸው ይመስለኛል። ባየር ሙኒክ ጨዋታ ለምሳሌ የሚነሳ ነው። ቸልሲ በጣም በጥሩ ፐርፎርም ያደረገበት ነጥቦችን ያልወሰደበት ነው። ነገር ግን ቸልሲ ደግሞ ደካማ ሆኑ ነጥቦችን የወሰደበት አለ። አንደኛው ኖቲንጋም ፎረስት የመጀመሪያዎቹ 35 ደቂቃዎች አንዱ መነሳት የሚጠበቅበት ነው። ቸልሲ ደካማ የነበርበት ነው። በሁለተኛው አጋማሽ ለውጦችን አምጠው ውጤታማ የሆነበት ነው። ታዲያ ቸልሲ በሚቀጥሉት ጨዋታዎች፣ በሚቀጥሉት ሁኔታዎች በሙሉ ለእንደዚህ አይነት ደከም ላሉ ቡድኖች ማለትም ከወገበታች የምንላቸው ወይም ደግሞ ከቶፕ ሲክስ ውጭ ያሉ ቡድኖች ቸልሲን ሙሉ በሙሉ ብልጫ ሊወስዱበት አይመጡም። ታዲ ሳውዲያ ማጥቃት ቡድኑ ተጋላጭ እንዳይሆን ጥንቃቄን መውሰድ እንዲሁም ደግሞ ሎ ያሉ በወደ ኋላ ፍፍጎ የሚጫወቱ ቡድኖችን በሚገባ ፔኔትሬት የሚያደርጉ ፓሶችን አድሎችን መፍጠት ከቸልሲ የሚጠበቅ ነው የሚሆነው ሌላኛው መነሳት የሚጠበቅበት ነጥብ ውደ ድማቻችን እንግዲህ ቸልሲ በዘንድሮ ድድር አመት ኦልሞስት ወደ 13 ጨዋታዎችን አድርጓል የካራቦ ካፑን ስንጨመ ታዲያ በእነዚህ 13 ጨዋታዎች ውስጥ በቸልሲ የታየው ሁለት አይነት መልክ ነበረው ማለት የሚቻል ነው የሚሆነው አንደኛው በመከላከሉ ረገድ ጥሩ ፐርፎርማንስ ያሳየባቸው ነገር ግን በማጥቃትና በአንዳንድ ውጤቶች ረገድ ደግሞ ትንሽ ዘከም ያለበት ሆኖ መነሳት የሚጠበቅበት ነው። እንግዲህ ቸልሲ ተከታታይ አራት ጨዋታዎችን አሸንፎ ነው እንግዲህ ወደ ሪትሙ መጣ ስንል የሆነ ልጨብጠው ስትል ቸልሲ የሚተንበት ነገር አለ እጅ ላይ ያ ምንድን ነው እንግዲህ እንደምታሳሱት ቤኔፊካን አሸነፈ፣ ሊቨርፑልን አሸነፈ፣ ኖቲንግሀም ፎረስትን ከዛ አራተኛው ቡድን ደግሞ እንግዲህ የተጠበቀው የነበረው የአክሱ አምስት ለአንድ ድል ነበር። ታዲያ ይሄኛው ጨዋታ ሰንደር ለአንዱ በቀላሉ ያሸንፋል ተብሎ ይጠበቅ ነበር። በፕሪሚየር ሊጉ ጠንካራ ቡድን ነው ቸልሲ ከስኳድም ከብዙ ነገር አንጻር ጠንካራ እንደሆነ ይታሰባል። ነገር ግን ውጤታማነት ለምን ጎደለው ነው? ትንንሾቹን ጨዋታዎች ማሸነፍ ማት ከሆነ ደግሞ በፕሪሚየር ሊግ ውጤታማነት በጣም አስቸጋሪ ነው። አንደኛ እንግዲህ ኤንዞ ማሬስካ ያነሱትን ሀሳቦች እና ማንሳት የሚጠበቅብን ይመስለኛል። ቡድኑ ወጣቶች የወጣቶች ቡድን ነው ብቻ ብለን ይቅርታ ልናደረግላት አይጠበቅም። ይህ የቸልሲ ስብስብ የመረጠው ስብስብ ስለሆነ ስብስቡ ላይ ከፍተኛ የሆነ ውሳኔዎችን መወሰን ያስፈልጋል። ልምድ ያላቸው ተጫዋቾችን መጨመር ያስፈልጋል። ሁለተኛ ፓልመር እና ኮልዊል ጉዳት ሌላኛው ምክንያት ነው። ነገር ግን ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት ትንሽ ለእኔም አሳሳቢ የሆነው ካይሴዶ፣ ኤንዞ ፈርናንዴዝ እና ጃው ፔድሮ በየቀኑ ስልጠናዎችን ከኛ ጋር እየሰለጠኑ አይደለም ችግር እንዳለም ተናግሯል። ይህ የፊትነስ ችግር ነው። ይህ የፊትነስ ችግር ከምን መጣ? ተደራራቢ ጨዋታዎችን ሮቴሽን አድርገዋል። ግን ሮቴሽን እያደረጉ ቢሆን ይህ ስብስብ የፊትነስ ችግር አለበት። ይህ ደግሞ ቸልሲን ከክረምት የመጣ ሙሉ በሙሉ ተጫዋቾቹ እረፍት አለመውሰድ መውሰድ፣ ኦልሞስት ሁለት ሳምንት ብቻ ነው ያረፉት። ከዛ ውጭ ወሳኝ የነበሩት የአማካይ መስመር ተጫዋቾች በጉዳት መቸገር፣ ሁለቱን ተጫዋቾች ለምሳሌ ማንሳት እንችላለን። አንደኛው ላቪያ ነው፣ ሁለተኛው ዳሪዮ ሱጎ ናቸው። ሁለቱን ተጫዋቾች በሚገባ በሚባል ሁኔታ ደካማ የሆነ የጉዳት ታሪክ ያላቸው ናቸው። በጉዳት ደግሞ ቸልሲ መስመሩን እረፍት እንዳያገኝ አድርጎታል። ኤንዞ ፈርናንዴዝ ከነ ጉዳቱ እየታገለ ነው እየተጫወተ የሚገኘው አንድሬ ሳንቶስን ደግሞ። እንደ ስብስብ እንግዲህ ማሬስካ አንዱ የሚጠበቀው ተጫዋቾችን አመጣጥኖ ማጫወት ነው። እንግዲህ እዛ ላይ ውሳኔዎችን መወሰን ያለባቸው ይመስለኛል። ታዲያ በአጠቃላይ የቸልሲ ችግር ምንድን ነው ብላችሁ ከጠየቃችሁኝ፣ በአጥቂ መስመር በኩል በኔ እይታ ጃው ፔድሮ አሁንም የፊትነስ ችግር አለበት። ፎልስናይን ነው የምትጫወተው በጃው ፔድሮ። ስለዚህ እዛ ላይ አንድ ሊያም ዴላፕን ብቻ አጥቂ ይዞ ቸልሲ ውድድር ዓመቱ መጀመሩ ማርክ ጉያ አሁንም ጥሩ የሆነ ፕሬሲንግ ስታይል አለው። ነገር ግን ቸልሲ የሚጎለው ቦክስ ፕሬዘንስ ያለው ወይም እንደ ሊያም ዴላፕ አይነት አጥቂ ሌላ ያስፈልገው ነበር። ዴላፕ አሁን ከጉዳት እየተመለሰ ነው። ዴላፕን በጉዳት ማመን ይቻላል፣ ሌላ አስቸጋሪ ይመስለኛል። ማለት አያድርገው እንጂ በጉዳት በጣም ታሪኩ ጥሩ የሚባል አይደለም። ስለዚህ እዛ ላይ ውሳኔዎችን መወሰን ያስፈልጋል። ታዲያ ረዘም ያለ የቸልሲ አጥቂ በጠር አሁን ለምሳሌ ማቴታን ቸልሲ ቢያገኝ ምን ያክል ውጤታማ እንደሚሆን ማሰብ ይበቃል። ፕረዘንሱ ታጠን ውስጥ ቸልሲ እንደዚህ አይነት አጥቂዎችም ነበሩትና አሁን እንደዚህ አይነት አጥቂዎችን ማስፈረም ቢችል ሁጎ ኤኪቲኬን ይፈልግ ነበር። እንደዚህ አይነት ረዘም ያሉ ቦክስ ፕረዘንስ ያላቸውን አጥቂዎችም ማምጣት ያለበት ይመስለኛል አሁንም በተለይ ደግሞ የተከላካይ መስመሩ እድሳት ያስፈልገዋል ቸልሲ በአጠቃላይ ይህ ወጥ ያለው ብቃት አለመኖሩ ሁለት አይነት ነገሮችን ያሳያል አንደኛ በፕሪሚየር ሊጉ ላይ ውጤታማ አይሆንም ኤክስፔክትር ነው ነገር ግን በቻምፒዮንስ ሊጉ ወይም ደግሞ በካፕ ጨዋታዎች ላይ ጥሩ ቡድን ልናይ እንችላለን ትልልቆቹን ቡድኖች እየጣለ የሚያልፍ እንዲሁም ዋንጫዎችን ማሸነፍ የሚችልን ስብስብ ልናይበት የምንችልበት እድል አለ ያ እንግዲህ ሲመጣ የምናየው ይሆናል በአጠቃላይ ወደድማቻችን ቸልሲን እንደ ቡድን ምን ችግር አለ ብላችሁ ታስባላችሁ የትኞቹ በየትኞቹ መንገድ ይቀረፋሉ ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ቸልሲ ያለፉትን ሶስት ጨዋታዎች የተሸነፋቸውን በምታዩበት ጊዜ በቀይ ካርድ ሰበብ ማንሳት ይቻል ነበር። ውድድር አመቱ አንዱ የቀይ ካርዶቹ ችግሮች ራሱ የአእምሮ ዝግጁነት፣ ያለበለዚያ ደግሞ አንዳንዶቹ እድለኛም ያለመሆን የሚባሉ ናቸው። ለምሳሌ ጉስቶ በዚህ ጨዋታ ላይ ቢኖር ኖሮ በጣም ትልቅ ጄምስ ወደ አማካይ መስመር የሚመጣበት እድል ይኖራል ብዬ አስባለሁ። የቡድኑ ኢንተንሲቲ ለመጨመር ታዲያ የጉስቶ ቀይ ካርድ በዚህ ጨዋታም ዋጋ ያስከፈለው ነው የሚነሳ ነው። ቸልሲ እንግዲህ በካራባው ካፕ ወልቭስንሮቪ የሚገጥም ይሆናል። ከዛ በመቀጠል ቶተናምን እንግዲህ ውጭ የሚደረግ ጨዋታ ነው። ከዛ በኋላ ወደ ካራባግ የሚያቀና ይሆናል። ወልብስም በእንግሊዝ ፕሪሚየር ሊግ ይገጥማል። ከዛ በኋላ የአገራት ጨዋታዎች የሚኖሩ ይሆናል። ስለዚህ እነዚህ ተጠባቂ ጨዋታዎች ቸልሲ ከፊቱ አሉ። እነዚህን ጨዋታዎች ላይ ኃላፊነት ወስዶ ማሸነፍ የግድ የሚለው ነው የሚሆኑት። ኢንዞ ማሬስካ ይህንን ስብስብ በጥሩ ሁኔታ እየገነቡት ይገኛሉ። ነገር ግን ችግሮችን መቅረፍ መቻል ደግሞ እንደ ቡድን ውጤታማ የሚያደርገው ነው የሚሆነው ታዲያ ይህ ስብስብ ባለፈው አመት በሆነ ወቅት የሚያጋጥም ችግሮች አሉ። ከችግሮች እንዴት ይወጣል የሚለው ትልቁ ጥያቄ ነው። በተለይ የወልብሱን ጠጣ ያሉትን ጨዋታዎች ለማሸነፍ በተለይ ቶተናን ከሜዳ ውጭ፣ ቶማስ ፍራንክ ቡድን ሌላኛው በረጅም ኳስ የሚጫወት ቡድን ነው። ማዕዘኖቹንም አይተናል። እንግዲህ ኤቨርተንን የዴቪድ ሞይስን ቡድን በቆመ ኳስ ነው ማሸነፍ የቻለው እና ቸልሲ እዛ ላይም ጥንቃቄ መውሰድ የሚጠበቅበት ነው የሚሆነው ይህንን በሚገባ መስራት ያለባቸው ይመስለኛል። ሰላም ሰላም፣ ወደ አድማቻችን ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።